ሰላም ጤና ይስጥልን። እስኪ ዋትስአፕ ላይ ሚሴጆች እየገቡ ላስቸገሯችሁ ልጆች መፍትሄ ይሆን ዘንድ ሁሉም ሚሴጆች እንዳይወርዱባችሁ ማድረጊያ መፍትሄ ይዤላችሁ መጥቻለሁ። በመጀመሪያ እዚህ ጋር እንነካለን። ቺን ሶስት ነጥብ ጣቧን ስንነካት እንደዚህ ሚሴጆች ሴቲንጉ ይመጣልና እዚህ ጋ ሴቲንግ ላይ እንነካዋለን። ሴቲንጉን ስንጫነው እዚህ ጋር ዳታ ዩዜጅ የሚል ይሄኛው ይመጣልናል። አራተኛ መስመር ላይ የሚገኝ ማለት ነው። በመቀጠል እሱን እንነካለን። እሱን ስንነካ ሞባይል ዳታ፣ ዋይፋይ ምናምን የሚል ይመጣል። በሞባይል በካርድ ምናምን የምንጠቀም ሰዎች ይህን ስንነካ እነዚህ ሁሉም የበሩ ናቸው ማለት ነው። ስለዚህ እነዚህን የበሩትን እናጠፋቸዋለን ማለት ነው። እነዚህም በምናጠፋበት ሰዓት ነው ሁሉም ይጠፋሉ። ከዛ በሞባይል ዳታ የቱን ያክል እንኳን ሚሴጅ ቢገባ አይወርድብንም ራሱን ችሎ ማለት ነው። እነዚህም እንደዛው ናቸው። እንደዚህ የበሩ ነው የሚመጡት። ልክ ስንገባ ኦልሬዲ ስላጠፋሁት ነው። እንደዚህ እናጠፋቸዋለን ሁሉንም። ከዛ ኦኬ እንለዋለን። በዋይፋይም አሁን የቱን የሚያክል ሜሴጅ ቢመጣ አይገባም ማለት ነው። እዚህ ጋር የሚያለውን ሶስተኛውንም እንደዚህ እናጠፋዋለን ማለት ነው። ፎቶዎች፣ ኦዲዮዎች፣ ቪዲዮ፣ ዶክመንቶች ሲላኩብን አይወርዱብንም ማለት ነው። ከዛ እዚሽ ጋ እቺ ባዶ ነው የምትሆነው። እቺ ሎው ዳታ ዩዜጅ የምትለው እሳንም ራይት እናድርጋታለን ማለት ነው። እዚህ ጋር ምን ይለናል? ይቅርታ ኖት ሲል እና ቮይስ ሜሴጅ አር ኦልዌስ አውቶማቲካሊ ዳውንሎድድ ፎር ዘ ቤስ ኮሚኒኬሽን ኔት አሪፍ ዳታ በኔትወርኩ አሪፍ ከሆነ በዚህ ሰዓት ላይ ቮይስ ሜሴጆች ማለትም ሰዎች ጫን ብለው ይዘው ሪካርድ የሚያደርጉልን እነሱ ግን ይወርዳሉ ከዛ ውጭ ያሉት ግን በፍጹም እንደማይወርዱብን ነው እየነገረን ያለው ማለት ነው። ለምሳሌ እዚህ ጋር አሁን እንደነዚህ አይነት ሚሴጆች አሁን ሰዎች ቢልኩልን ይወርዳል። ከዛ ውጭ ያሉት ግን አይወርዱም። ለምሳሌ እኔ እንደዚህ ጫንብዬ የላኩለት ለአንድ ሰው ቀጥታ ይወርድለታል ማለት ነው። እኔ እኔ ጋር እየተላከውም እንደዚሁ ይወርዳል ማለት ነው፣ አሪፍ ኮኔክሽን ካለ ማለት ነው። ስለዚህ ያማድረግ እና መጠቀም እንችላለን ማለት ነው። እርግጠኛ ነኝ ያው አሪፍ ትምህርቶችን አግኝታችኋል ብዬ አስባለሁ። ተመስገን ደረጀን ከኬንያ ናይሮቢ ስለነበረን መልካም ቆይታ እጅግ በጣም አመሰግናለሁ። መልካም